በሀሰተኛ የማንነት መስረጃ የሚመጡ ተገልጋዮች በርካታ ናቸው። እነዚህን ተገልጋዮች ማንነታቸውን ለማረጋገጥ ብዙ ስራዎች እንሰራለን ማለት ነው። አንዳንድ ጊዜ ጥርጣሬ ሲመጣ ስልክ በመደወልም በተለያየ መንገድ ለማጣራት እንሞክራለን። በዚህ ጊዜ ደግሞ የተገልጋዩ ጊዜ ይባክናል፣ የእኛም ጊዜ ይባክናል። አንዳንድ ጊዜ ደግሞ ሀሰተኛ ሰነዶችን ይዘን ደግሞ ወደ ፖሊስ የምንወስድበት ለምስክርነት ለክስ የምናወጣው ጊዜ ኮስት አለ። እሱም ሌላ ኮስት ነው። በዛ መሀልም ደግሞ አልፎ ጉዳት የሚያመጡ ሀሰተኛ የማንነት መታወቂያዎች አሉ። አልፎ ጉዳት የሚያመጡት እንግዲህ በእኛ ላይ ብቻ ሳይሆን በሌሎች ግለሰቦች ላይ የሚወጡ ጉዳቶች አሉ ማለት ነው። ለምሳሌ አንድ ሰው በሀሰተኛ መታወቂያ ሌላ ሰው መስሎ ለምሳሌ መንጃ ፍቃድ አለ እንበል። አሁን አንድ መንጃ ፍቃድ የሰዎችን መንጃ ፍቃድ ወስዶ ፎቶውን ብቻ ቀይሮ የራሱን ፎቶ እዛ ውስጥ አስገብቶ ስሙ፣ ማንነቱ የሌላ ሰው መንጃ ፍቃድ ነው፣ ወይንም የሌላ ሰው መታወቂያ ነው። ግን ፎቶን በቴክኒካሊ የራሱን ፎቶ ካረገበት በኋላ ውክልና ይሰጣል ለሌላ ሰው የመሸጥ የመለወጥ መብት የሚሰጠውን ውክልና ለሌላ ሰው ወይም ለጓደኛው አሳልፎ ይሰጣል ማለት ነው። ሌላ ሰው መስሎ ለጓደኛው የመሸጥ መለወጥ መብት አሳልፎ ይሰጣል። ጓደኛው ደግሞ ያንን ውክልና ተጠቅሞ የሌላ ሰውን ንብረት ለሌላ ሶስተኛ ሰው ደግሞ አሳልፎ የሚሸጥበት ሁኔታ አለ እና ባለ ንብረቱ ምንም አዌርነስ ሳይኖረው ሳያቅ ንብረቱ በድንገት የሚሸጥበት እና እንደዚህ አይነት ስራዎች ደግሞ አልፎ አልፎ በቅንጅትም ስለሚሰሩ ኢሚዲየትሊ ያንን የሽያጭ ውል የተረጋገጠ ውል ይዞ ወደ መሬት አስተዳደር በመሄድ ካርታ ጠፋብኝ ጠፍቶብኛል ካርታ ብሎ በዛ ውክልና መሰረት ካርታውን እንደገና ከመሬት አስተዳደር ካወጣ በኋላ ወደ ስም ማዞር ወይም ወደ መሸጥ የሚሄድበት ሁኔታ ያጋጥመናል ማለት ነው። ይሄ በጣም ሲሪየስ ጉዳት ነው። ለእኛም ለግለሰቡም ማለት ነው። ስለዚህ እንደዚህ አይነት ወንጀሎችን ሙሉ ለሙሉ መቅረፍ የቻልነው አሁን ፋይዳን መጠቀም ከጀመርን ጊዜ ጀምሮ የሰዎችን ማንነት በሃርድ ኮፒ ኢንተራክሽን ሳይሆን ዳይሬክትሊ ዲጂታሊ ማረጋገጥ የሚንችልበት ሁኔታ ስለተፈጠረ እጅግ ሴክዩርድ የሆነ የማረጋገጫ መንገድ ስለሆነ ይህንን ፋይዳ በዚህ መንገድ መጠቀም ከጀመርን እና የሰዎችን ማንነት ዲጂታሊ ማረጋገጥ ከጀመርን ጊዜ ጀምሮ እንደዚህ አይነት ሀሰተኛ የሆኑ ወንጀሎች ሙሉ ለሙሉ ቆመዋል ማለት የምንችልበት ደረጃ ላይ ደርሰናል ማለት ነው።